ሰላም ጤና፣ ስለዲ ቻንል ቤተሰብ ተከታታዮች፣ ጄኔራል ታደሰ ወረደ በህወሓት ኮንፈረንስ ላይ ተገኝተው ያስተላለፉት መልእክት አለ። እጅግ በሚያሳፍርም በሚያሳዝን ሁኔታ እሱን ጉዳይ እንዳስሳለን። ኢትዮጵያ የታጠቀችው ድሮን እንዲሁም ደግሞ በቱርክ ኤምባሲ ተገኝተው አሜሪካ ላይ ማለት ነው ሲንከባለሉ የነበሩ የሸኔ ፋኖ ደጋፊዎች እንግዲህ ዶክተር አብይ ወደ ቱርክ በማቅናት ከቱርክ ፕሬዚደንት ጋር በነበራቸው ቆይታ በዚህም ደግሞ ስምምነት ዘመናዊ ድሮችን ታጥቃለች ማለት ነው። ይህም በተመለከተ የቱርክን ኤምባሲ በማወገዝ ኢትዮጵያውያኖች እንግዲህ ያልገባቸው በውል ያልተረዱ የቱርክ ኤምባሲ ሲንከባለሉ የነበረበት በዚህ ጉዳይ ነው። ስለሱ ድሮን አስታውቃቸዋለሁ። ኢትዮጵያ ታጥቀዋለች እጅግ በሚገርም ሁኔታ ማለት ነው። ቱርክ ሰራሹ አኬንሲ ተብሎ የሚታውቀው ድሮን ለ25 ሰዓታት ያለማቋረጥ መብረር የሚችል 1500 ኪሎ ግራም መመዘን የሚችል ሚሳኤል መታጠቅ የሚችል እጅግ በጣም የተራቀቀ ድሮን ነው። በአንድ እስከ 8 ሚሳኤሎች መተኮስ የሚችልና 7500 ኪሎ ሜትር ርቀት መጓዝ የሚችል ነው። በእጅግ በጣም ዘመኑን ታርጌቱን መቶ በመቶ አስተማማኝ በሚባል ደረጃ መምታት የሚችል ድሮን ነው። ስለዚህ ኢትዮጵያን ታጥቀዋለች። ከአዲስ አበባ ሆነ ቀጥታ አስመራ መላክ የሚችለው እጅግ ዘመናዊ ድሮን ነው። ይህ እንግዲህ ጠራትን አይቀጡ ቅጣት እየቀጥ

እና እጅግ ኢትዮጵያን እየፈሯት የሚመጡ እንደነሻብ አይነቶች ካምካዚ ድሮን ዋን ወይ አታክ ድሮን። ይህ ድሮን ደግሞ እጅግ በሚገርም ሁኔታ ፈንጂና ቦምብ መታጠቅ የሚችል እጅግ አውዳሚ ድሮን ነው። አርቲፊሻል ኢንቴሊጀንስ የሚታገዝ ዘመናዊ አጥፍቶ ጠፊ ድሮኖችን ከማእከል ከሚሰጣቸው ውሳኔ ባሻገር መረጃዎችን በጥልቅ በመተንተን በራሳቸው በተሳካ ሁኔታ ጥቃትን በመሰንዘር ጠላትን ማገኘት እንደሚችሉ ነው የሚነገርላቸው። ስለዚህ ሀገር ሰራሽ ድሮኖች አሉ። እንደዚህ ጋር አብሮኛ የሰራ ናቸው። በእጅግ የሚያኮራ ጉዳይ ነው። አጥፍቶ ጠፊ ድሮኖችን አብሮ መላክ የሚቻልበት ሁኔታ ነው። ስለዚህ በራሳችን አቅም የሚሰራ ናቸው። እንደዚ አጥፍቶ ጠፊ ድሮኖች አሉ። እነሱ ጋር እንግዲህ በከፍተኛ ሁኔታ ሀገራችን የታጠቀቻቸው ልክ እንደ አንበጣ እየተፈለፈሉ የሚገኙበት ሁኔታ ነው። ስለዚህ እንኳ ለፋኖና ለሸኔ ይቅርና ህዋት ራሱ አሁን ተንኮታኩቶ ያለቀበት ሁኔታ በዚህ በድሮን በታገዘ በተወሰደበት እርምጃ ነው። ቀጣይ እንግዲህ ሙሉ በሙሉ በሚባል ደረጃ ሻቢያ ከጀመረችው ይሄ ቀጥታ ሜላክላት ይሆና ማለት ነው። ውድ የቻናል ቤተሰብ ተከታታዮች ዘረኝነት የወደማ ሀገራችን ትለምለን ወደ ቀጣያችን መረጃ እናልፋለን። አላፊነቱን ወደ ጎን የተወው እንግዲህ ሌተናል ጄኔራል ታደሰው ወረደ ከህወሀት ጊዜ ከህወሀት ኮንፍረንስ ላይ ተገኝቶ አስተላለፉት መልእክት አለ። እሱ በጣም ከሚገርም ሙሉ መናገር አያስፈልግም። አጀንዳውና አላማው ይታወቃን የህወሀት በተለይ በምዕራብያን ትግራይ ምዕራብ ትግራይ ተብሎ በሚታወቀው ወልቃይትን እስኪመለስ ድረስ ለፋኖ ትግላችን ድጋፋችን አጠናክር እንደሚቀጥልም እየተባለ መረጃ እየወጣ ይገኛል። ይሄ አለም አላለም በሳይታለም የተፈታ ጉዳይ ነው። ለንምሬ ወዳጅነ የሚደረገው ስፍር የውትድርና ድጋፍ እናስታውሳለን። ስለዚህ የጀነራልም የሚያስፈልገውን ድጋፍ እንደሚያደርግ ለህዋት፣ እንዲሁም ደግሞ ከሻቢያ ጋር የሚደረግለትን ድጋፍ አጠናክሮ እንደሚቀጥልም የተለያዩ ምርጭ እየወጣ ይገኛል ማለት ነው። ባጭሩ የሚያስረዳው ፋኖ የሚታገለው ለህዋት መሆኑ በእጅጉ የሚያመላክተ ጉዳይ ነው። ተስፋን አሁን የሚታገለው ለዋት ነው። ምክንያቱም ወልቃይትን ለመስጠት አሳልፎ ለመሸጥ የባንዳን ስራ እየሰራ የሚገኘው አመላካች ጉዳይ። ሌላኛው ከዚህ በፊት እንግዲህ ኃላፊነት የተሰጠውን ወደ ጎን በመተው ከፍተኛ እጅ መስጠትን ይመለከታል። በተለይ በደብረ ዘይት በሰናን ደብረ ዘይት ተብሎ በሚታወቀው የሻለቃ የፍትህና የጸጥታ ኃላፊ የነበረ የነበረ በተለይ ልቅ ነው ታምሬ ተብሎ የሚታወቀው ብሬን ይዞ ከርቶ የነበረውን በተለይ ከነ ብሬኑ በመከዳት ወደ ፋኖ ተቀላቅሎ የነበረው አሁን የመንግስት ሰላም ጥሪ ተቀብሎ እንደገና በይቅርታ ተመልሶ ገብቷል። በጣም የሚያሳፍር ጉዳይ እኮ ነው። ብሬን ተሰጥቶት፣ የብሬን ተኳሹ ነው። ኃላፊነት ተሰጥቶት ከነ ሙሉ ትጥቆ ወደ ፋኖ ተቀላቅሎ አሁን የፋኖ ጉዳይ አልመቸው አልጥመው ሲል ደግሞ ተመልሶ የመንግስት የሰላም ጥሪ ተቀብሎ ገብቷል ማለት ነው። መቼም ይሄ በጀግንነት የምንቀበለው አይሆንም። አሳፋሪ ጉዳይና አሳዛኝ ጉዳይ ነው። መንግስት የሰጠውን ኃላፊነት በመተው ወደዚህ ወደ ማይረባ ትግል ውስጥ ገብቶ እንግዲህ ተመልሶ መምጣቱ የሚያሳዘን ጉዳይ ነው። ቢሆንም ግን መንግስት እንግዲህ እስከነ ጥፋታቸውና እስከነ ቡትታቸው እንግዲህ እስከነ ሸንኮፋቸው እየተቀበለ ይገኛል። ቀሪ ወንድሞችም ይሄን ድድል ቢጠቀሙበት። በፋኖ በሸኔ በህወሓትም ያላችሁ መልካም አጋጣሚ ነው። ሌላኛው ከባህር ዳር ጎንደር በሚወስደው መስመር የሹፌር አንደበት አንድ በት የወጣ መረጃ አለ። በታጣቂዎች እንግዲህ አንድ የካሱን መኪና መደብደቡና ሹፌሩም እንግዲህ በህይወት መትረፉን መረጃው ወጧል። እንደዚህ አይነት ድርጊት ነው እንግዲህ የወንብድና ዋሻ እያደረጉት የሚገኝ የሚያሳፍርና የሚያሳዝን ጉዳይ ነው። የአማራ ሎነቶ ግል የሚለው በግልጽ እያሳየን ይገኛል እንደዚህ ድርጊቶችን በእጅጉ እናወግዛለን ማለት ነው። እዚህ ጋር ይዘን እንግዲህ ወደ አራት የሚደርሱ የሞተር ብስክሌቶች በቁጥጥር ስር ውሏን እንዲሁም አንድ ሹፌር ጨምሮ ማለት ነው። በተለይ ለፋኖ ዋና ክንፍ በሆነ በመሆነ የሚያገለግሉት ተሽከርካሪ ሞተሮች ናቸው። በዚህም ደግሞ መንግሥት በወሰደው በተጠናከረ እርምጃ እስከነ ሞተሩ ብስክሌቱ ድረስ ገቢ አድርጓል። ልዩ ቦታ በተለይ ላስተውሳችሁ ሰሜን ጎጃም ዞን ደቡብ አቸፈ ወረዳ ተብሎ በሚታወቀው ነው። አራት ሞተር አንድ ሽፌርም ጨምሮ ማለት ነው። በተለይ ሞተሮች ቢጠፉ እኔ መክራለሁኝ። ለወንብድና የሚጠቅሙበት ይህን ነው። እነ ዘመነ ከጎጃም እስከ ኤርትራ ድረስ የሚጓጓዝ በሞተር ነው፣ የሚገርመው። ስለዚህ ሞተር ከመማረክና ገቢ ከማድረግ ይልቅ ቢቃጠል እኔ እመክራለሁ። ምክንያቱም እንደ ዘይነት የወንብድና ስራ ስለሚሰራበት ማለት ነው። እነ ዘመን ጎጃም ተነስተው ጎንደር ጎንደር ቀጥታ ኤርትራ ውስጥ የገቡት እንደዚህ በወንብድና በሞተር ብስክሌት ነው እንጂ በፓትሮል መኪና ዞ እንዳይመስላችሁ። ባለፈውም ለሶሳቸው ምሬ ከደቦሎ ወደ ጎጃም መጡ የነበረው በሞተር ብስክሌት ነው። ሰሜን ሜጫ ሰሜን ሜጫ የመራዊ ወረዳ ተብሎ በሚታወቀው ይቻሌ ትምህርት ቤት አካባቢ ተሰብስቦ እንደነበር መረጃዎች ደርሰው ኛን እንደዚህ አይነት ወንብድና የሚሰሩበት በሞተር ብስክሌት ነው። እነዚህ ሞተር ብስክሌቶች ለወንብድናና ለዘረፋ የሌለ አከርካሪ አጥምት ነው እያገለገሉ ይገኛሉ። በዚህ ደግሞ መንግስት በወሰደው ህግ የማስከበር ዘመቻ እነዚህ አራት ሞተሮች በቁጥጥር ስር ሆነ እስከነ ሹፌራቸው። እነዚህ ሞተሮች መንግስት የተጠናከረ እርምጃ ቢወስድና እስከ ማቃጠል ቢደርስ እመክራለሁኝ። ምክንያቱም እንደዚህ አሰቃቂ ድርጊት እየተሰራበት ስለሆነ ማለት ነው። ወደ ቻናል ቢስብ ተከታታዮች፣ በሌላ ቪዲዮ እስክመለስ መልካም ቆይታ እንዲሆንላችሁ ተመኘሁ።